ሀንቾ ቤተሰቦች እርስ በርሳቸው ተበጣበጡ። ሀንቾ ምናሴን እንዴት አሳልፈህ ተምቹን ትሰጠዋለህ? ምን አይነቱ ክፉና አረማኔ ሰው ነህ? እናም እናንተ እዚህ ያላችሁት በሙሉ በክፋት ውስጣችሁ የሞላ ነው እና ከዚህ በኋላ የእናንተን ቤተሰብነት አልፈልግም። እናንተን ሳላቅ በፊትና እንደገና ደግሞ እናንተ የእኛ ልጅ አይደለሽም ብላችሁ ስትሉኝ እኮ ያን ጊዜ ከጎኔ የነበሩት ተምቹና አሴር ነበሩ። አሁን ግን በእናንተ ምክንያት ተምቹንም ሆነ አሴርንም አጥቸዋለሁ ብላ አንገቱን አነቀችው። አረ ባክሻንዬ እኔ እኮ የእውነቴ ነው የምልሽ የእርግብ ተባባሪ ነው ብዬ ነው ብሎ ቢያስረዳትም እንኳ በፍጹም አልፈልግም ከዚህ በኋላ ያንተን ማብራሪያ የአንተን ማብራሪያም ሆነ የእናንተን የሁላችሁንም አልፈልግም። ወላማዬ ወላ አባዬ ወላ ሰላምዬ ወላ ምናሴ እንደእናንተ አይነት ቤተሰብ የለኝም። እንደምንም ብዬ ደግሞ ተምቹን አስወጣዋለሁኝ ከእስር ቤት። ያኔ ሁላችሁም ትገላገላላችሁ። እኔም ደግሞ ከአባቴ ጋር ወደ ደሴ እመለሳለሁ ብላ ሀንቾ ጥብቅ ማብራሪያና ማሳሰቢያ ሰጠቻቸው። ሁሉም ቤተሰቦች እጅግ ደነገጡ። ምናሴ ላይ ሁሉም ተቆጡበት። ቢሆንም እንኳ ምናሴ ባደረገው ነገር ፍጹም እየተጸጸተበት አይደለም። እናቴን ለመጠበቅ ነው። ስለዚህ እናቴን ለመጠበቅ ሁሉንም ነገር አደርጋለሁ፣ እናንተ ምንም አይገባችሁም ብሎ አላቸው። አረባክህ እና እናትህን የምትጠብቀው እንደዚህ ነው እስኪ ንገረኝ። ምክንያቱም ተምቹ ማለት እኮ የአሲር ጓደኛ ነው። አሲር ደግሞ ለእኔ ህይወቱን የሰጠኝ ደሙን የሰጠኝ ነው። ተው እንጂ ምላሴ እያሉ ቢሉትም እንኳ ድም ብላል። ይገርማል። ግርማዬ የእውነት አንተን እንደዚህ አልጠብቅህም ነበር። እስኪ አሁን ምን ተጠቀምክ? እኔ ሂጄ ለተምቹ ሀንቾ ልታገኘት ትፈልጋለች ብዬ ስለው አሳልፈ አልሰጠኝ ነው እንጂ በፍጹም እኔም ፈልጋኝ አይደለም አለ። አየህ አሁን ተመሳሰለበት፣ እውነትም የሰጠችው ሀንቾ እንጂ የምትመስለው አንተ አይደለህም። እናም በጣም በጣም ጨካኝና አረመኔ ነህ ብላ ድን ብላ ለየም አሰናብቱኝ፣ ወደ ሀገሬ እሄዳለሁ አለች። እባክሽ እያለች ብትለመንም እንኳ አይ እናንተ ቤተሰብ በቅታችሁኛል፣ ይበቃል። እኔ ተደራፊ አይደለም። እንዲወስጅ የሰጠሁት ከአይነታው እንኳ አይደለም እና የምን አይነት አረመኔና ጭካኔነት ነው? በቃኝ በቃኝ ብላ ወደ መጣችበት ድን ብላ ልየም ሄደች። ሀንቾ ሰተት ብላ ሻንጣዋን ይዛ ወደ አባቷ ጋር መጣችና አባዬ፣ በቃ እንሄድ ብላ ስትል ምን ነው ሀንዬ? ለምንድን ነው የምንሄደው? ተምቹ ሳይገኝ ነው እንደምንሄደው አሴርና? አንቺስ ነገሮች ሳይስተካከሉ ለምንድን ነው የምንሄደው? ብሎ ሲላት። ሰላም ሰላም! ውድና የተከበራችሁ የህያ ቤቲ ቤተሰቦች እንዴናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ደህና ነኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ኖላዊ ድራማ እንደቀጠለ ይገኛል። ሀንቾ አባዬ በቃ ተነስ እንሄድ ብላ ስትል፣ ቆይ ምን ለማለ ፈልገሽ ነው? ለምንድን ነው የምንሄደው? ሀኒዬ የተምቹ ጉዳይ ሳይለይለት ነው እንዴ? ምን ያህል አንች እንደሚንሰፈሰፉልሽ ታውቂያለሽ። አባዬ ተምቹ ያለው እኮ እስር ቤት ነው። ምን? አዎ ቢገርምህ ባለፈው ድንብላል ምናሴ ከነገረኝ በኋላ ድንብላልን አወጣጥቻት ነበር። እናስ እናማ ጎዳና ላይ ነው ያለው። በቃ ለሱ ነው ምግብ የምወስድለት ምናምን ብላ ነገረችኝ። ውሰጂን ብላትም እንኳ ተምቹን ሳላስፈቅድ በፍጹም አልወስድሽም ብላ አልወሰደችኝም ነበር። ታዲያ ሰስ ይቀጤልኝ ወሬውን። ከዚያም በኋላማ ይሄ አለመኔና ጨካኝ የሆነ ወንድሜ ይዞ ሄዶ አሳሰረዋ። ምን ማለት ይሄ ምናሴ? አዎ። ቆይ ምን አይነት ክፋት ነው? እንዴት ነገሮችን ሳያጣላ አሳልፎ ይሰጠዋል? አዎ። ተምቹ ተምቹ በጣም ደስ ይላል። ለዛች ለእህትህ ንገራት። ስለምንድን ነው የምታወራው? የእህቴን ስም አታንሳ ብሎ ሲለው ምላሴ አረባክህ እህትህ መስሎኝ አሳልፍ አይሰጠችኝ እናም እየጠበኳት ነበር። እና እኛ እንደምንመጣ ታውቅ ነበር እንዴ? ብላ ስትለው ፖሊሷ አዎ፣ ድብና አድርግ ያውቃለሁ እና በዚህ ፍጥነት ይሆናል ብዬ አልጠበኩም ነበር። እውነት ለመናገር እስር ቤት ቤቴ ነው እና ምንም የሚቆጨ ነገር የለም። አንድ የሚቆጨኝ ነገር ቢኖር ግን የእውነት እኔ ባላደረኩት ነገር ዋጋ መክፈሌ ነው። ቢሆንም ግን ያአሁነው አይደለሁ፣ እዚህ ሁሉ ጥንቅጥ ውስጥ የገባሁት ሁሉንም እራሴ ወጣዋለሁኝ፣ ብለው አሉ የተምቹን የሰረቁት ሌቦች። ቆይ ግን አንድ ቀን ያ አሲር ሲያገኘ እመነኝ ስጋችንን ለውሻ ነው የሚሰጠው። ስለዚህ መመለስ አለብን ብለው ተመካከሩ። አረባክት እስከ አሁን ሳባላ ነበር እንጂ ብሩን ጨርሰበት ነው እንዴ? እንመልስ የምትለው ደግሞ። እኔ በፍጹም አሲርንም ቢሆን አልፈራውም። አረባከሽ ታይ እንጂ ራቅ ምሽናቀሽ ብትኖሪ ይሻልሻል፣ ነገርኩሽ። እሱ በተምቹ የመጣበት ማንንም እንደማይሰማ ታውቂያለሽ። እንደውም አሁን ላይ ትንሽ ጋብ ፈጥረዋል መሰል አላውቅም። ኬዙን ነግራችሁ ብሎናል ነበር። እኛም ፈጠን መሰል፣ እንደዚህ ማድረግ አልነበረብንም። ማለት ልጁ እኮ በጣም የዋህና ሚስኪን ነው። ያን ያህል ለገንዘብ ገንዘብ የሚንሰፈሰፍ አይመስለኝም። ግን ውስጡ ብቻ የሆነ ነገር ስላለ በዛው ታውኝ ምናምን ሲለን እኛም ደግሞ በጠስ ነው። በጣም ይገርማል። ለማንኛውም ስልኩን እንስጠው ብለው ልጆቹም ስልኩን ለመስጠት ሲሄዱ ግን እዛ ነበረበት የለም። ሰላምዬ ሰላምዬ ሀንቾ ጋር ሄዳ ትምህርት ቤት ለምን አንሄድም ብላ ስትላት እኔ በፍጹም ትምህርት ቤት አልሄድም ብላለች። ምን ነው ድሮም እኮ ለአንቺ ብዬ እንጂ ትምህርት ቤት የገባሁት እኔ። ሁሉንም ነገር እንዳጠናቀቅኩ ታውቂያለሽ አይደል? ደግሞ ሌላ ትምህርት አያስፈልገኝም፣ እባክሽ ይኸው ትምህርት ይበቃኛል ብላ ስትላት፣ እኔ ምልሽ፣ ቆይ ግን እዝራን ላለማገኘት ነው አይደል? አዎ ላለማገኘት ነው። ይህን ያህል ግን እኔ ምልሽ ከንፈሬሽን ቢስምሽ ምን ይሆናል? እንድ ምን ማለት ነው? ባረግዝስ? ምን እየቀለድሽ ነው? እንዲህና አልገባኝም ከንፈር ስለተሳመ ብቻ ይረገዛል ያለሽ ማነው? እንግዲህ ከንፈሯን ተስማ አረገዘች ቢባል አባዬስ እንዴት እንደሚሆን አይተሽ ታውቂያለሽ፣ ሰምተሽ ታውቂያለሽ? ወይ ጉድሃና እውነት! አሁን አንቺ የኔ እህት ነሽ። አየሽ ሰራሁልሽ። ምንም ቢሆን እኮ የጤና ባለሙያ ነኝ እና እ ምን ተሆኖ እንደሚረገዝ የማላቅ ይመስልሻል እንዴ? አይ፣ ሰላምዬ ለማንኛውም ተታልሻል። ነገር ግን እኔ መሄድ አልፈልግም ራሴንም ማዳመጥ አልፈልግም ብላ አለች። እዝራና ሰላምዬ ምንም ልረዳህ አልችልም። ምን ማለት ነው? ኧረ እባክህ፣ ጭራሽ ዛሬ ምን አለበት? ብሰጩ ብዬ ስላት ባረግዝስ አላለችኝም እንዴ? በማናገር ነው ከንፈር ስለተሳመ ሊረገዝ የሚችለው ኦ እኔ ምልሽ ግን ሰላም፣ ምናልባት ሳታስበው እና ማለቴ ሳታቅደው በድንገት ይሆን እንደዚህ ጣጣ ውስጥ የገባችው። እኔም ይመስለኛል። እውነት ለመናገር በቃ አሁን ላይ ሀና ልረዳት የምችለው ምናልባት በድንገት የወሰነችው ውሳኔ እንደሆነ አሊያ ደግሞ ያፈቀረችህ መስሏ ግን እንዳላፈቀረች ስታቅ ይመስለኛል ለማራቅ የሞከረችው። ስለዚህ እባክህ እራስን ጠብቅ። እኔ በፍጹም አንተ እና እሷ እንድትለያዩ አልፈልግም። ነገር ግን ደግሞ ብቻ አላቅም ብላው ሄደች። እሺ ከዱሩ የፈራሁት ይህንን ነገር ነበረ። እና በቃ ወይ ይሆናል ወይም አይሆንም። ለማንኛውም ስለተባበርሽኝ አመሰገናለሁኝ ብሎ አላት። ከዛ ችግር የለውም ብላው እሷም ሄደች። አቶ ኖላዊ እና አሴር፣ አቶ ኖላዊ እና አሴር። እኔ የምልህ ቆይ፣ ግን አንተ በየመጠጡ ብሩ አይባክንም? ኧረ ተው አሴር፣ ተው። ከወጣህበት መከራ እንዳ ስቃይ ለምንድ ነው የማትወጣው? ለምንስ ነው የሆንከውን ነገር የማትናገረው ብሎ ሲለው አይፋየም፣ አንተ የእውነትም እንደ አባት በቃ በጣም ብዙ ነገር ሆነኸኛል። ነገር ግን አሁን በሃና እና በእኔ መካከል ያለውን ነገር ብነግርህ እጅጉን ልብህ ይሰበራል። ከዚያም በኋላ ከፍቅር ይልቅ ጥላቻ ያመዝናል እና ይህን ነገር ብንተወው ይሻላል። እንዴ ምን ማለት ፈልገህ ነው? እኔ ታዲያ ያን ያህል እናንተ መጥፎ ሁኔታ እንድትገቡ የምፈልግ ይመስልሃል? እንደዛ ማለት አይደለም፣ ነገር ግን የሚመጣውን ምናልባትም እንደ አባት ላትቋቋም ስለምትችል ነው። ሀንቾ ሀንቾ ጆሮን በድጋሜ የፍቅር ጥያቄ አቀረበችለት። አሁንም ተወደኛለህ ብላ ስትለው ትሰምኛለሽ አና እ ተምቹ እስር ቤት እንዳላውቃለሁ። በጣም ይገርማል። በጣም ያሳዝናል። እኔ ያንቺን አልጠብቅም ነበር። እንደዚህ ምን እያልክ ነው? እኔ እኮ አይደለሁም። እኔ እንደውም አሁን ከአባዬ ጋር ተነጋግረን ወደ ደሴ ልንመለስ ነው እያልኩ አይደለም። ምን ማለት ነው ወደ ደሴ ልንመለስ ነው? አልገባኝም። በቃ ነገርኩ እኮ። ሁሉንም ነገር አስተካከልን ነገር ግን በፍጹም ሊስተካከልልኝ አልቻለም። ጭራሹ ባስ ብሎ ጓደኛዬን አሳልፎ ሰጠው። እና አንቺ እጅሽ የለበትም እያልሽ ነው? አዎ። አይ በፍጹም ሀና ይህ ሁሉ ያንቺ ምክንያት ነው። ኧረ እባክሽ እንዳዝኑልሽና እኔ እንድታረቅሽ ፈልገሽ ሆን እንዴ? አይ አሲር እንግዲህ አሁንስ አበዛኸው። ነገርኮ እኮ እኔ እጅ የለበትም አልኩ የለበትም። እኔ ሀና ደግሞ ለነገሮች እንደማሏሽ ታውቃለህ። አንተንስ ቢሆን ገና መጀመሪያ ተወደኛለህ ወይ ታፈቅረኛለህ ወይ ብዬ ጠየኩ። ሲቀጥል ደግሞ ጓደኛህንም ተምቹን፣ ቆይ አሲር ለእኔ የፍቅር ስሜት አለው ወይ ብዬ ስለው አይደል እንዴ እሱን ጠይቅ ብሎኝ ሄደው ታዲያ አንተ የእውነትም ስሜት ታለህ፣ ለምንድን ነው መጀመሪያ ያልገለጽክልኝ? አሁን ላይ ሁላችሁም ሀና ሀና ትላላችሁ። ሀናንስ የተረዳት ሰው አለ እንዴ? ምን ውስጥ ስቃይና መከራ ውስጥ እያለች እንደሆነ ማንም ይረዳታል? ነገርኩ መቼም ቢሆን መቼም ሀቁ ይወጣል። እና በፍጹም እኔ ደግሞ ተምቹን አሳልፌ አልሰጠውም። አሁንም ቢሆን ከእስር ቤት እንደምንም ብዬ አስወጠዋለሁ። እናንተ በኔ ህይወት አያገባችሁም። ሲጀመርም መስቀል እና ሀብሉ የነድን እንዴት ተሰረቀው? በቃ እናትና አባቴም ሆነ ወንድም እህቶቼ አያገባቸውም። እናቴ ከሴትየዋ ጋር የምጨርሰው ነገር ካላት እዛው ራሷ ትጨረስ ብላለችው። ከዛ አሴርም ግራ ተጋባ። ቆይች ልጅ የእውነት እውነቷን ነው። ግን ደግሞ እኮ እውነትም ሀና አትዋሽም። ነገር ግን ምንድን ነው አሁን ተምቹ የሚያምናት? በፍጹም አያምናትም። በዛ ላይ እኔ ደግሞ አሁን ሀናን ከመረኩኝ ተምቹ እስር ቤት ያስገባችልኝ ያስገባችኝን ልጅ አፈቀርክ፣ ቃላችን እንዲህ ነበረ ወይ ብሎ ይለኛል። ቆይ ምን አይነት ውዝግብ ነገር ነው እንዴ? በጣም ግራ ያጋባል። በዛ ላይ ደግሞ እንዴት ነው ከፋያው ስምርቀው፣ ፋያው ሰተት ብሎ ወደ ነ ወይዘሮ ሜላት ቤት ሄዶ በጣም ታሳፍራላችሁ። እውነትም ይህን ነገር ከእናንተ አልጠብቅም ነበር። ቆይ ምን አይነት አረመኔና ጭካኔነት ነው እረ ተረጋጋተ። ኖላዊ የሀንዬ አባት እኔ እኮ አይደለሁም ልጄ ነው። አይ ልጃችሁንም ቢሆን በስነስርዓት ቀጣችሁ ማሳደግ እንጂ በፍጹም እንደዚህ ማድረግ የለባችሁም ነበር። ሜላት ስሜቷን መቆጣጠር አቃታት። አይ ስለ ምላሴማ እንደዚህ ልትል አይገባም። ምን ነው ልጅሽን እያቀበትሽ ማሳደጉ ይህ ቅጠት ነው ይሄ ትልቅነት ጀብድነት ነው እንዴ? ተይ እንጂ የሀንዬ እናት እስኪ ንገሪኝ ምን ተባብለን ነበር? ተምቹን ላለማሳሰር ቃል ገብተናል ነበር እንዴ? ነገሮች ሁሉና አንቺስ ብትሆኚ ቁጭ አርገሽ ልጆቹን እንደምታናግሪያቸው አሴር እና ተምቹ ምንም እንደሌለባቸው ልታስረጅኝ ተባብለን ተነጋግረናል ነበር? እስከ ዛሬ ታዲያ የት ነበርሽ? ባዩሽና ሜላት ቆይ ለምንድን ነው ለፖሊሶቹ ያልተናገርሽው ብላ ስትል ሁለተኛ እንዴት ተገናኘን ለምን አልተናገርሽም ብላለቻት። እሱን አይመለከትሽም። ይኸውልሽ ባዩሽ፣ በአንድ ነገር ነው ምታውሽ፣ ከአንቺ በላይ ያሉትን ሰዎች ለእኔ ስጭኝና እኔም በነፃ ልልቀቅሽ። እንዴ፣ ምን ማለት ነው? ከእኔ በላይ ሰው የለም አልኩሽ አይደል? አረ እባክሽ ይህንንማ ጅልሽና ሙኝ። እኔ እኮ ሜላት ነኝ። ደግሞ እኔ ላወቅኩት ነገር ምን ያህል ዋጋ እንደምከፍል ታውቂያለሽ። ውድ የህያ ቤቴ ቤተሰቦቼ፣ የዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ